ይሄ ጉዶ ነናል ምንድን ነው ቆይ ምን ተፈጥሮ ነው አባዬ ሁሉንም ነገር አውቋል የቱ ነገር እማዬ ለዚህ ሁሉ ነገር ያደረገችው ባዩሽ ተብዬ መሆኗን ነዋ እና ድሮስ ላያውቅ ነበር እንዴ አንቺ አልገባሽም ማለት ነው ቆይ ምኑ ነው ያልገባኝ ሀና አባዬ ባዩሽን ቆይ ይሄን ሁሉ ነገር ሜላት ላይ ያደረግሽው ምን አድርጋሽ ነው ምን አደረግሽው ልጅ ልጅ እናት ብለሽ ማምጣትሽ ሳያንስሽ ለመግደል መነሳትሽ ነዋ እውነቱን ልንገር፣ ሜላት ላይ ባደረግኩት ነገር ቅንጣት ታህል ጸጸት አይሰማኝ። ይህን ያህል ሜላት የኔ የምለውን ውድ ነገር ወስዳብኛለች። ቆይ ምን ወሰደችብሽ? አንተ አንተ ምን ወሰደችብኝ? እንዴት ማለት? ያኔ እሷ ከመምጣቷ በፊት እኔ እናንተ በምንም ነገር ተጣልተን አናቅም ነበር። እና እሷ መታገል አንተን ወሰደችብኝ። ቆይ ምን እያልሽ ነው? በጣም ነበረ ማፈቅር አንተ ግን አንድ ቀን እንኳን እንደ ሴት አይተኸኝ አታውቅም ነበር። አንተን ስለምፈልግ እኮ ነው ያንን ሁሉ ነገር ሳደርግ የነበረው። በጣም ታሳፍራለሽ፣ ለጓደኛሽ ባል እንደዚህ ገና እድሜ ልክሽን እዚህ ትበሰብሽ ያጣልሽ። እሱም በጊዜ ሂደት እናየዋለን። ግን በድጋሚ ልንገርህ ባደረግኩት ነገር ቅንጣት ታህል ጸጸት አይሰማኝም። እሺ አቶ መስፍን እንግዲህ ሜላት ላይ የተደረገውን ድርጊት ማን እንደሆነና እንዴት እንደሆነ ሁሉንም በዝርዝር ካወቀ በኋላ ቀጥታ ባዩሽ ወዳለችበት ወደ እስር ቤት ነበር የሄደው። ባዩሽም አግኝቶ በጠየቃት ሰዓት ባዩሽ ግን በደረገችው ድርጊት ምንም አይነት ጸጸት እንደማትጸጸት ነገረችው። ምክንያትሽ ምንድን ነው ቢላትም እኔ አንተን ወደህ ስለነበር አንተን ስለቀማች ነው በማለት ነገረችው። አቶ መስፍንም በጣም ደነገጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እኔ ጋር አልሐምዱሊላህ፣ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። በያላችሁበት ሰላምና ጤና ብዜች መኝላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ ቪዲዮን ከወደዳችሁት ላይክና ሼር በማድረግ እንዲሁም ለቤት የአዲስ የሆናችሁ ሰብስክራይብ በማድረግ ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቱ መጫናችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ በኮመንት እጠብቃለሁ። እንግዲህ ኖላዊ ክፍልን ይዤላችሁ ቀርብ ያለው ማለት ነው። እንደምታዩት ባዩሽ እስር ቤት ገብታለች። ባዩሽ እስር ቤት የገባችው ሜላትን በማጥቃቷ ሳይሆን እርግብ ፍለጋ በእርግብ ጓደኛ ላይ ሽጉጥ መደቀኗ ፖሊሶች አይተው ነበር የያዟት። ነገር ግን ገና የሜላትን ያደረገችው ነገር ገና አልተከሰሰችበትም ነበር። አቶ መስፍንም እስከዛሬ ድረስ ሜላትን እንደዚህ ያደረጋት ማን እንደሆነ አላወቅም ነበር። ነገር ግን ዛሬ ሜላት ቁጭ አድርጋ ሁሉንም ነገር ባዩሽ እንደሆነች፣ የመታቻትም ባዩሽ እንደሆነች፣ እነሱ ቤትም እርግብ ልጅነሽ ብላ ወደ ቤት እንዳመጣቻት ሁሉንም በዝርዝር ነገረችው። በዚህ ጊዜ አቶ መስፍን በጣም ተናደደ። በገዛ ቤቴ ይሄ ሁሉ ድርጊት ሲደረግ እኔ ምኑንኝ ነው በማለትም ተናደደ። ነገር ግን ሜላት ምንም አይነት ድርጊት እንዳታደርግ በማለትም አስጠነቀቀችው። ነገር ግን መስፍን በጣም ተናዶ ነበረ። ባዩሽ ወዳለችበት መሄድ አለብኝ አለ። በዚህ ጊዜ ምናሴና ሰላምም በጣም ተጨነቁ። አባታችን የሆነ ነገር ያደርግና ተመልሶ እሱም ይታሰራል በማለትም በጣም ተጨነቁ። በዚሁ አጋጣሚ ምናሴና ሰላም እያወሩ እያለ ሀና መጣች። ሀናት በመጣች ሰዓት ምን ሆናችሁ ነው ስትላቸው አባታችን እኮ እናታችን ላይ የተደረገው ድርጊት ባዩሽ እንደሆነች ስለሰማ በጣም ፈርተናል በማለት ተናገሩ። ወይኔ አባቴ አይቼ ሳልጠግ በምሱ እስር ቤት ሊገባ ነው እንዴ በማለትም ሀና በጣም አዘነች። ነገር ግን ምናሴና ሰላም አብረውት እንዲሄዱ ወደ እስር ቤት ነገሩት። ነገር ግን መስፍን ፈቃደኛ አልነበረም። ሰላምም ምናሴም ከአንተ ጋር ነው መሄድ ያለብን፣ ብቻህን አንለቅህም። ምክንያቱም አንተ የሆነ ነገር ታደርጋለህ። አንተ ደንብ የሆነ ነገር አደረክ ማለት እዛው ፖሊሶች ይዘው እስር ቤት ያስገብሃል፣ በማለት እኛ ካንተ ነው የምንሄደው በማለትም አብረውት ወደ እስር ቤት ሄዱ። ወደ እስር ቤትም ከሄዱ በኋላ ወይዘሮ ባዩሽን አስጠርተው ልክ እንደቀረበች ሰላም በጣም ተናደደች። ከመስፍን የባሰ ሰላም ነበረችው የተናደደችው አለቃትም እያለች ስትል በዚህ ጊዜ ፖሊሶች ድምጻቸው ሲንጫጩ ሰማና ምናሴም ሰላምን ይዞ ወደ ውጭ ወጡ። በዚህ ጊዜ አቶ መስፍንና ባዮሽ ምን ልትሰራ መጣክ? በማለት ጠየቀችው። የሰማውት ነገር እውነት ነው ባዮሽ? ብሎ ሲጠይቃት ምኑን አለችው። በሜላት ላይ ይህ ሁሉ ድርጊት ያደረግሽው አንቺ ነሽ? ሲላት አዎ ባደረግኩት ድርጊት ቅንጣትም ያህል አልጨነቅም፣ ማለችው ምንም አይጸጽተኝም ማለችው። ለምን ማለት ብሎ ሲጠይቃት ምክንያቱም የኔ ምለ ውድ ነገር ሜላት ወስዳብኛለች በማለት ነገረችው። አቶ መስፍንም በጣም ግራ ተጋባ። ምንድን ነው የአንቺ ውድ ነገር ብሎ ጠየቃት። የኔ ውድና ውድ ነገርማ አንተ ነህ ካለችው መስፍንም በጣም ደነገጠ። እንዴ ምን ማለትሽ ነው ሲላት አንተን በጣም ወድህና በጣም አፈቅርህ ነበረ ነገር ግን ሜላት ቀማችኝ ከዛን ጊዜ ጀምሮ ነው እኔ ሜላትን መጥላት የጀመርኩት አለችው አንቺ ጤነኛ አይደለሽም እንዴ እኔ እናሷን ኮ ያገናኘሽን አንቺ ነሽ አላት አዎ እኔማ ጓደኛዬ አይናት ብዬ ነበረ ተዋወቁ ያልኳችሁ አንተ ግን መቼም እንደ ሴት እንደ ፍቅረኛ አይተኸኛ ታቅም ነበረ በማለት መስፍንን አበሻቀጠችው መስፍንም በጣም ትገርምያለሽ ምን አይነት ሴት ነሽ? በማለት ሲጠይቃት አሁንም ከስር ልፋት አንጂ የሚላት ነገር አላበቃም። እስከ ጥግ ድረስ እንሄዳለን። ውድ የሆነውን የኔ ያልኩትን ቦታ ያለኝን ነገር ነው የቀማችኝ። ይህም ደግሞ በቅርቡ ታያለህ፣ አሳይሃለሁ በማለት በጣም አስፈራራችው። መስፍንም እንግዲህ ስሜቱን ተቆጣጥሮ ምንም ታለ ሳያደርግ ወደ ቤቱ ተመለሰ። ባዩሽ መስፍን እንደምትወደው አታውቅም ነበረ። ስለዚህ ጓደኛሞች ስለነበሩ ተዋወቅ ልን ባለቻት ጊዜ መስፍን ልክ ሜላትን ባየ ጊዜ የፍቅር ጥያቄ ያቀርበላት። ምክንያቱም እሱ ባዩሽ እንደምትወደው እና እንደምታፈቅረው ምንም አያውቅም ነበረ። በዚህ ጊዜ ከሜላትም ተስማምተው ተጋቡ፣ ልጅ ወለዱ። በዚህ ጊዜ ግን ባዩሽ ከዛን ጊዜ ጀምሮ ሜላትን ማጥመድ ጀመረች። ሜላት ግን የልጅነት ጓደኛዬ ናት በማለት እስከዛሬ ዛሬ ድረስም ይሄ ሁሉ ጉድ አታውቅም ነበረ። እንዲሁም ሜላት ባዩሽ እስር ቤት በገባች ጊዜ ለማስፈታትም እየተሯሯርጠች እንደነበረ ነው የምናውቀው። ምክንያቱም እሷ ባሏ ነው እንደወሰደችባት እና እሷ ላይ ተንኮል እንዳስበች እስከ ዛሬም አታውቅም ነበረ። ዛሬም ላይ ይህንን ድርጊት ካደረገችባት በኋላ ባዩሽ ምስኪን ናት። ባዩሽ ሰው የላትም፣ ስለዚህ አልጎዳትም በማለትም እስከ ዛሬም ድረስ እያሰበች ትገኛለች። ውድ ቤተሰቦቼ እንግዲህ እናንተስ ምን ትላላችሁ? ጓደኛችሁ እንኳን ጓደኛ ይቅርና እህታችሁ እንኳን የምትወዱት ሰው ስትቀማባችሁ ጠላቷ ነው የምትሆኑት። ስለዚህ ባዩሽም የሚላት ጠላት የሆነችበት ትልቁ ምክንያት መስፍን ስለወሰደችባት ነው። እሷም ነገሩ መስፍንም ያው እንዳፈቀረችውና እንደምትወደው ባዩሽ አያቅም ስለነበረ ነው ምናልባት ከሜላት ጋር ህይወቱን የቀጠለው። ባዩሽም እንግዲህ ያንን ቂም ለመወጣት ሜላትን ለመግደል ብዙ ሙከራ ስታደርግ እንደነበረ እና በዚህም ጊዜ ባለፈውም ጭንቅላቷን በመተቻት ጊዜ እንድትሞት አስባ ነበር። ነገር ግን ሜላት ድናለች፣ አልሞተችም። ዛሬ እንግዲህ በእስር ቤት ብትወጣም ሜላት እንደማትለቃትና ከሜላት ላይ ብዙ እርምጃ እንደምትወስድ ታስታውቃለች። ነገር ግን መስፍን ከእንግዲህ በኋላ ያለው ህይወት እንዴት ማስተካከል እንዳለበት ከልጆቹ ጋር ማሰብ አለበት። ምክንያቱም ባዩሽ ከስር ወጣች ማለት አሁንም በሜላትና በሜላት ቤተሰቦች ላይ የሚፈጠሩ ብዙ ችግሮች እንዳሉ ያመለክታል። ውድ ቤተሰቦቼ የዛሬ ቪዲዮ ይሄ ይመስል ነበር። በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ዝች የምኝላችኋለሁ። በያላችሁበት አላህ ይጠብቃችሁ። በስደትም ያለ ነው አላህ በሰላም ለሀገራችን ያብቃን እላለሁኝ። እንግዲህ ቪዲዮ ይሄ ይመስላል። ላይክና ሼር አድርጉልኝ፣ አበረታቱኝ አሳ አስተያየታችሁን ደግሞ በኮመንት አስቀምጡልኝ ማለት ነው። በአዲስ ቪዲዮ በአዲስ ምራፍ እስከምንገናኝ ድረስ ሰላም ሆኑልኝ፣ ሀገራችንም ሰላም ያደርግልን እላለው። አመሰግናለሁ።